ሰላም ሰላም ውድ ነው የተከበራችሁ የኛ እቁ ቤተሰቦች፣ እንዴት ናችሁ? እኛ ደህና ነን። እንዴት ናችሁልን ለን እንዴት ሰነበታችሁ ፋሚሊዎች? ሰላም ናችሁ? እንግዲህ ዛሬ በድጋሚ ከወንድሜ ጋር መጥቻለሁ። ሚኮ እንዴት ነሽ? አማኗ እንዴት ናችሁ? የኛ ተወዳጅ ቤተሰቦች ሁላችሁ ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልን። የኛ ተወዳጆች፣ እንዴት ናችሁልን? ለማንኛውም ቆያችሁ እንግዲህ ባለፈው ዮርዲ አይታችኋታል። ትላንት ነው አይታችኋል፣ አይታችኋል ወንድምዋን ይዛ መታ እኔን ያው የተለመደውን ነገር ልታረገ ስትሞክር ሞክር አልተሳካላትም፣ አልተሳካላትም። አዎ የምር አሁን ከእንግዲህ በኋላ ማለት ነው ቤተሰቦች ምን አለ መሰላችሁ፣ በቃ እኛ ብቻ ጨጓራችን አይቃጠልም። ለምን እ? እናንተም እንግዲህ አሪፍ አሪፍ ምክሮችን እየሰጣችሁ ነበረ በቃ ዊና ትናደር ስትናደድ ጨጓራ ያልቃል፣ ምናምን እያላችሁ ነበረ። እኛም ከዚህ በኋላ እሷ ለምታደርገን ፕራንክ እጃን ሰጥ እጃን ሰጥ አዎ፣ አንናደድም፣ እጃን ሰጥም። እስኪ አሁን ማን እንደሚናደድ ማን ጨጓራው እንትን እንደሚል እናያለን። ትናንት ትላንት እንደተመለከታችሁት እሷ ቻናል እንግዲህ እሷ ቻናል ሄዳችሁ የተመለከታችሁ ሰዎች ማለት ነው አዮርዲ ያው ለምንድነው ፕራንክ ስትደረግ ድንጋይ ምናምንት በቃ አናዳምጥም። ባይዘው ይበዊ ከመጡብኝ አላዳምጥም ወንድሜ ከመጡብኝ። በነገራችን ላይ በጣም ታናሽ እኮ ነው ግን ውጦኛል ብቻ ግን ያው ነገር ላይ ታላቁ ሌሊቱ ትሌ ዘንድሮ ልጆች እንዴት ነው የምታድርጉት? በመድሃ ነው ያለው። አይ ታላቋ ነው። ማን ነው? ታናሽዋ ነው ግን እሱ ራሱ ይውጣታል። እሱ ራሱ እንትን ነው ግን እንትን ነው እኮ ጊዜ ሆነ። በአሁን ሰዓት ያን ያን ልጆች ሆነ ከፍ ይላል። ቶሎ ብለው አዎ፣ ቶሎ ከፍ ትላላችሁ። እና ውድና የተከበራችሁ ቤተሰቦች፣ እንግዲህ ያው ፋይታችን ጀምሯል። ክብር ዲ ጋር እኔም አልሰማሽም ብያሳለሁ፣ እሷም አልሰማህም ብላኛለች። እንግዲህ ያው ኢንዲንጉን እንቀጥልበታለን። ሁላችሁም እንደምትከታተሉን እርግጠኛ ነኝ። ዮርጊ ወንድሟን ይዛ ቢመታ እንደዛ ልታስጨንቀኝ ሞክራ ነበራ። አሁን ግን የዋዛ አይደለሁም በቃ ተምሬያለሁ። እኔ አሁን በፊት ካደረገችኝ ፕራንኮች ምናምን ተምሬያለሁ። እንዴ ሁሌ መናደድ፣ ሁሌ መቃጠል የለም አይደል ቤተሰቦች? ሁሌ መቃጠል፣ ሁሌ መናደድ እንደሌለ ሁሉ እንግዲህ እኛም የበኩላችንን እሷን ለማናደድ እንጥራለን። በነገራችን ላይ በጣም እናናደድናት። አልጠበቁትም ነው ነበር። የምር እሷ አንተን ነበር አሁን ያሰበችው፣ አንተ ሌላ ምላሽ ስሰጣት በቃ አልጠበቀችም ነበር። እንግዲህ ቤተሰቦች ዛሬ ደግሞ ልብ ካላችሁ ኑ እኛ ሰፈር ድረስ መታ ነበር። እንደዛ አረገች ያስፈራራችን፣ እና እኛም እስኪ እነሱ ሰፈር ሄደን እና ያሁን ውጪ ልብ ካለሽ ወንድም ውጪ ልንላት ነው። ብቻ አባቷ ይዛብን እንዳትመጣ እንሮጣለን። አባቷ ከመጣም ልብ ካለሽ ውጪ ሰፈራችንን ብለናታል። እንግዲህ የጠበቅናት ነው ዛሬ ይለይልናል። ዛሬ ይለይልናል። አንተ እሱን እንዳሰማሁ ሁለታችንም አንሰማማም። ዛሬ እንግዲህ ይለይልናል ብለናል። ቤተሰቦች ይህንን ቪዲዮ እስከ መጨረሻ እዩት፣ እንግዲህ ትዝናኑበታላችሁ። ያው ሁላችሁም እንደምታውቁት እዚህ ቤት መታችሁ፣ ሁላችሁ ፈታ እንደምትሉ ተስፋልኝ፣ ፈታ ትላላችሁ። ይህንን ቪዲዮ እስከ መጨረሻ እዩት፣ አብራችሁን ሁኑ። እንደተለመደ ሁሉ ላይክ እያደረጋችሁ ጀምሩት። ምክንያቱም ያው አካውንታችን ጠቅጠቅ ተደርጋ አለ፣ ትመለሳለች። እግዚአብሔር የፈቀደ ቀን ትመለሳለች። ይህንን ቪዲዮ የምትመለከቱ ግን ሁላችሁም ላይክ ታደርጉልኝ። አይ ወዳቸዋለው አብራችሁ እንግዲህ ቤተሰቦች ያው ቪዲዮን አቋርጠን በጣም ብዙ ጠበቅናቸው። ቀሩኝ ቀሩ መሰለኝ። ቪዲዮን በጣም ብዙ ሰዓት ነው አቋርጠን የጠበቅናቸው እና ቀሩ መሰለኝ ቀሩ መሰለኝ። እነሳ ናቸው አይደል? እየመጡ ነው። ቤተሰቦች እንግዲህ ያው ዛሬ ምን ሊፈጠር እንደሚችል እኛ አናውቅም። እኛ አንተ፣ ይሄ አይጠፋም እንዴ ከአጠገቧ እንዴ ዛሬ እንዴ ምን ትልበለው? እንዴ አስተንግረው እ አታራተው አንተ አማሽኖ እኮ ብቻ ቤተሰቦች እየመጡ ነው። እንዴት ናችሁ? ካሜራ ይዛችሁ መጣችሁ? አዎ ካሜራ ይዘን መጣን። እኔ እንናቃለሁ። አንቺ ብቻሽን አንዴ ጠራሽ። ለምን ብቻዬን ጠራኝ? እንደ ሁለት ሆናችሁ ብቻ ምናምን ነገር ሁለት ሆናችሁ እናንተ። ተገቢ ነው። አንተ ምን ከእሱ ጫማ ስራ አትተፋም ማለት ይሄኛ ከመጡኝ ስለማይደራደር ነው። በሄድኩበት ሁሉ መሄድ አይ ማለት ባለፈው ሰፈራችን ድረስ መታችሁ ፎክራችሁ ፎክራችሁ ቢኝ ነው ሄዳችሁ ሰፈራችሁ መተናል። እስኪ ምን እንደምታመጡ ልናይ ነው ዛሬ አሁን እኛ ላይ ፎክሩ ነው። አረ ተባክ አይ ልሺ ወይ በነገርሽ ላይ ወንድ ልጅ አይፎክርም በተግባር ነው የሚያሳዩት። እና በተግባር ከሆነ እኮ ካሜራ ይዛችሁ መታችሁ ነው መፈከር አይጠቅ በጣም ብዙ ሺህ ህዝቦች ይከታተሉናል። በነገርሽ ላይ ለዛም ነው ታውቃለህ፣ እንደ እኔ ዝም ብዬ ተቀመጥ መረጃ እንዳይሆንብኝ እዚሁ አፈር አስበላችሁ ነበር። እውነቱ ነ ከዚህ ኋላ ላይ ከምትበው ልጅ ለምለምተ በኪቢያቸው ለተናገርከው ሁሉ አላስከፍል እችላለሁ። ብቻ ግን ማለት ነው ያው ወደፊት አብረን ምንኖር እኔና አንቺ ነን ነበረ። ያው እንግዲህ አሁን ግን ነገሩ ትንሽ ከረረ አይደለም። ስለዚህ አንቺ እኔ ቤት ልትመጪ፣ እንደዚህ ልንጓጓዝ ነው ማለት ነው። ስለዚህ እኔና አንቺ ስንጋባ ወደፊት አብረን ስንኖር ይዘሽብኝ ልትመጪ ማነው የሚድሮ በዚህ ሁኔታ በነገሮች ላይ አንድ ነገር ቃል ገብቼ እላታለሁ። ታስታውሻለሽ ወይ ባልሽ ነው መሆኑ ወይ የባልሽ ገዳይ ነው መሆኑ። ይህንን ነገር እንዳትሪሽ እና አንተም ለሌላ ሰው ለመዳር ካሰብክ ምናምን እንዳታስቡ። እኔ ደግሞ ሌላ ቃል ልግባልህ፣ ያንተ ገዳይ ሆናለሁ። ከወንድም እንድትከ በነገራችን ላይ ሞት፣ በነገርሽ ላይ ወንጀል እንዳታሰር ወንድሜ እ በጣም ይቸኩላል በጣም ደግሞ እንደምታውቂው ያከብርሻል በጣም እንግዲህ እና ላንቺ ብሎ ነው ባለፈውም ዝም ያለው ሰፈር ደስ ይመጡ በጣም ታግሷችኋል እ ጨረስክ አዎ እኔም ደግሞ ወንድሜ በጣም ስለሚያከብርክ ነው ዝም ያለው ምንም ነገር ከማድረጉ ወደኋላ ሲጀመር ፍርሃት የሚባል ነገር ከዛራችን ይመጣል። ይሁን እንዲፈርተን ምናምን ወደኋላ የምንለው ነገር የለም። የትኛውም ነገር ፊትለፊት መጋፈጥ የምንችል ሰዎች ነን። እኛ ማክብረን ነው እንጂ ማለት ነው። በክብር በክብር ከሄድን እኛ ማክብረን ነው እንጂ ምንም እንትን የምንለው ነገር የለም። የቤት ስሙ ወንድ ነው ታውቂያለሽ። ወንድ አፍራሽ ማንም ወንድነኝ ብሎ የመንጣ ሰው ያፈራርሰዋል። እሱን የምናየው ይሆናል እሱን አብረን እናያለን። በነገርሽ ላይ ባወራ አይደለም አንዴ፣ ይቅርታ ባወራ አይደለም ተግባር ላይ ሆኖ ባሳየ ነው። ሲጀምር ልንገርክ፣ ምንም አይመጣም። ያው ፈረዙም ይደውም እኛ ነው። ያ በነገርሽ ላይ አሁን ምን እንደወሰንን ታውቂያለሽ? እኛ ከዚህ በኋላ አንቺ በምታረጊያቸው ፕራንኮች እኛ መቼም ልንናደድልሽ አንችልም።

መቼም ከኔ ይበልጥም ፋሚሊዎች እኔ እንግዲህ ከኔ ይበልጥም እናንተ ታቃላችሁ፣ እናንተ ታቃላችሁ ሁሉንም ነገር። ግን አሁን ዮርዲን ይሌ ልታረግና እኔ ራሶች አይደለም ሲጀመር ፍርሃት ማን ነው ቢልን ስሙን አላውቀውም የተባልን ሰዎች ነን እኛ ብናይሽ፣ ስሙን ራሱ አናውቅም እኛ ማለት ብናይሽል። እና ቤተሰቦች ሰዎች፣ ከዚህ በኋላ ዮርዲ ለምታደረገን ፍራንኮች እኛ መቼም ልንናደድ አንችልም። ይሄን ደግሞ ያገኘነው ከናንተ ምክር ነው። እና አታስቢው አታስቢ። መቼ ፍርሃት ፍርሃት እያልሽ ነዋ፣ እንዳፋሽ ይገርማል። እኛ ፍሰን ጨርሰናል። ኮሊደር ነበር ወይስ ግን በእኛ ወንድ ኮንክ

ምን ታረጊ ዋለሽ ባራዳ ልጅ አለም ቅንነት ይበዛል ሐሜት ተንኮል የለም እከሌ ያተረፈ ይሁንለት ብሎ ለከሌ ሲሳካ ያድርግለት ብሎ ለማንኛውም ሰው የሚመኘው ጥሩ ጎረቤቱ መውደድ ፍቅር ነውድሩ። እንደዚህ ነው። አራዳ እንዴ ነው። እንደዚህ ነው ስሚ ዘመዴ። እንደዚህ ነው ለሰው ይሞታል። እንደዚህ ነው ካበከረ እንዴ

ሰሚኛለሽ ሌላ አንቺ፣ ከዚህ በኋላ ሰው በሌለበት ነው የሚለይልን፣ እንደዚህ አገላጋይ በሌለበት ማለት ነው እሺ። ዛሬ አገላጋይ ዛሬ